በስም ብ መንፈስ ቅዱስ አህዱ አምላክ አሜን። ብሩካን እግዚአብሔር ልጃዎች የተወደዳችሁ በጌታችን በአምላካችን በመሬታችን በኢየሱስ ክርስቶስ ሰማያዊ በሆነው ስፍራ የተባረካችሁ እግዚአብሔር አብ ልጆቼ ብሎ የጠራን የጠራችሁ የእግዚአብሔር ልጆች ተብለን እንድንጠራ እንዲህ ያለ ፍቅር የሰጠን እንዲሁ የሆነን ሁላችሁ ብሩካን የቅዱሳን ቤተሰቦች እንደምን አላችሁ? ሁሉን የሚችል አምላክ ክብር ምስጋና እስከ ዘላለም ድረስ ይገባዋል። ሁለት ማሳሰቢያዎችን አሳስባለሁ። የመጀመሪያው ማሳሰቢያ እንግዲህ አጋፔ ቤተሰብ አንድን በተለይ ሲሪየስ ኬዝ ያላቸውን ቤተሰቦች ማገዝ ትልቁ ስራችን ነው። አሁን ደግሞ ለአንድ ለአስራ አምስት ለሃያ ቀን ተባብረን የምናግዛቸው አንድ ካህን አሉ። ሁለት እግራቸውን በዲያቤቲክ ዲያቤቲክ ኬዝ ሁለት እግራቸውን ተቆርጦ ቤት የቀሩ አባት ናቸው እና እሳቸውን ነው የምናግዘው። ያው ብዙ ዘመን ህዝብን ሲያገለግል የነበረ ትልቅ ካህን ሲወድቅ በቃ ወደቀ ነው። ካህን እንደ መንግሥት ሰራተኛ አይደለም። ብዙ ጥረታ ጥረታ የለውም። የሚያሳዝነው የካህን ኑሮ ታውቃላችሁ። ብዙ እና ደግሞ የኢትዮጵያ ቤተክርስቲያን ካህናት ብዙ ሸክም ተሸክመው ከችግር ከድህነት ጋር ሰዓታቱን ማሌቱን ቅዳ ሲሆን ሳይተወታ ማለት ኖረ የሚኖሩ የሚሸመግሉ ናቸው። እነዚህን አባቶች ሲወድቁ ዞር ብሎ ማየት በጣም ትልቅ በረከት ነው። እኝን አባት እናግዛለን። ስልኬ ጠኛ አስራ አንድ አርባ አስራ ሦስት ሰማንያ ነው። አድራሻቸው እንድሰጣቸው ደኒ በዋትሳፕ ትግራን ባይበር ላይ ደውሉልኝ። አንድ እሱ ነው። ሁለተኛ ቅድስት ሀገር ለገና በዓል አስር ቀን ጉዞ አዘጋጅተናል። አብረን እንድንጓዝ የተቀደሰውን ቦታ እንድናይ ይህን የተባረከ ጉዞ ለእናንተም ለቤተሰቦቻችሁም ከወዲሁ እንድታስቡበት አንድ ሁለት ወር ስላለን አሳስባለሁ። ስልኬን አስቀምጣለሁ። እግዚአብሔር እናንተን ቤታችሁን ይባርክ። ዛሬ መንፈስ ቅዱስ የሚያስተምረን የሚነግረን መጽሐፈ ኢዮብ ምዕራፍ 21 ቁጥር አምስት ላይ ወደ እኔ ተመልከቱ ተደነቁም፣ እጃችሁንም በአፋችሁ ላይ አኑሩ የሚለውን ቃል ይዘን ነው እና መደነቅ በህይወታችን ውስጥ መደነቅ የምንሞላባቸው ጊዜያቶች አሉ። ግን እኛ በተለይ እኛ እኛ እኛ እኛ እግዚአብሔርን መናቅ ሰዎች ነን። በተለየ ሁኔታ በእግዚአብሔር ነው የምንደነቀው። የሚያስደንቀን አምላካችን እግዚአብሔር ነው። መንክር ወይም ድንቅ እያለን እየዘመንለት እየተገረምንበት የሚያኖረን የሰማይ አምላክ ነው። በጣም እድለኞች ነን። አምላካችን እግዚአብሔር ስለሆነ የኤልያስ አምላክና የአካብ አምላክ በተራራው ላይ ተወዳድረው ነበረ። እግዚአብሔር እና ጣዖት እና የእኛ አምላክና የነሱ አምላክ ሲወዳደር የነሱ አምላክ ጆሮ አለው ግን አይሰማም፣ ዓይን አለው ግን አይ እግር አለው ግን አይራመድም። እና ካህናቱ ቢጮሆ ቢጮሁ ብዙ መቶ የሚቆጠሩ ካህናት ናቸው፣ ሊሰማቸው አልቻለም። በባዶ እግራቸውም ጮሁ፣ በአንድ እግራቸውም ዘለው ነከሱ፣ አልሰማቸው ፊታቸውንም። ባጭሩ አልሰማቸውም፣ ሊሰማ አይችልም። የእኛ አምላክ ግን ሰምቶ በእሳት መለሰ። የኤልያስን መስዋዕት በእሳት በላ ተቀበለ። እሱ የኛ አምላክ ነው። የኛ አምላክ በመሆኑ ደስ ይለናል። ስለዚህ በእግዚአብሔር ተደንቀን እንኖራለን። እግዚአብሔር ልጆች፣ ከእግዚአብሔር ጋር የሚኖር ሰው ከእግዚአብሔር ጋር ሕይወቱን ለማኖር የወሰነ ሰው በሕይወቱ በመደነቅ ነው የሚኖረው። በስራው ይደነቃል፣ በስጦታው ይደነቃል፣ በምሕረቱ ይደነቃል፣ በቸርነቱ ይደነቃል። ሲያስደንቀን ነው የሚኖረው። እጅግ አስደናቂ አምላክ ነው ያለን ክብር ምስጋና ይገባዋል። እና ኢዮብ ስለዚህ ምን ይላል? ወደ እኔ ተመልከቱ ተደነቁም ይላል። ሰው እግዚአብሔርን ካላየው ሊደነቅ አይችልም። ከእግዚአብሔር ጋር ኑሮ ካልተለማመድን አሁን የምንላቸውን የመደነቅ ህይወት ልናየው አንችልም። እግዚአብሔር ልጆች መደነቅ የሚባለው ትልቁ የህይወት ብርሃን ከእግዚአብሔር ጋር ከመኖር እግዚአብሔርን ትኩር ብሎ ከማየት የሚመጣ ነው። አባት ዳዊት ምን ይላል? እግዚአብሔር ኑ ልጆቼ እግዚአብሔር መፍራት አስተምራችኋለሁ፣ ኑ ቅመሱት ቸር እንደሆነ ቅመሱት፣ ቴስት አርጉት። ዝም ብላችሁ በድምጫ እግዚአብሔር ቸር ነው ቢባል፣ እግዚአብሔር ድንቅ ያደርጋል ቢባል፣ በረቀት እየኖራችሁ እንዴት ሊሆን ይችላል? በሳምንት አንድ የጸለያችሁ ቤተክርስቲያን፣ ከሄዳችሁ አመታት ፈሽቶባችሁ፣ የሆነ ጥምቀት ቀን ሄዳችሁ እግዚአብሔር ድንቅ ነው ሲባል እንዴት ሊገባችሁ ይችላል? እግዚአብሔር ልጆች በምን አይነት ልብ ሊገባችሁ ይችላል? ትኩር ብላችሁ ስታዩት ነው፣ መታየት የሚገባውን ያን ውብ አምላክ። የሚጠፋውን ውበት እያደነቅን ነው የምንኖረው። የሴት ቁንጅና የወንድ ቁመና ስናደንቅ ነው የምንኖረው። ይሄ የሚጠፋ መቃብር የሚገባ ቁንጅና፣ የማይጠፋ ውበት የአምላካችሁን ውበት መቼ ነው የምታዩት? መቼ ነው የምናየው? በእግዚአብሔር ደም ግባት፣ በእግዚአብሔር የፍቅር ብርሃን፣ የፍቅር እሳት መቼ ነው የምንቃጠለው? አያችሁ፣ ይህን ለማድረግ መቃጠል፣ መውደድ መሳብ የምንጀምረው ስንመለከተው ነው። ኑ ተመልከቱ። ለእኔ የሚለለዚህ ነው የሚገርማቸው አባቶች፣ የጥንት አባቶች የእግዚአብሔር ፍቅር እንደ እሳትና እንደ ሳትራት ትንኞች ይመስሉታል። እና የሳትራት ትንኞች የሚሳቡት በሳቱ ነው። ከፍተኛ የደስታ ስሜት አንድ ሰው ከሚስቱ ከተዳራ ጋሩ ጋር አንድ ሴት ከተዳራ ጓላ ጋር ሩካቤ ስትፈጽም የሚሰማውን አይነት ደስታ ያን ብርሃን ሲመለከቱ ይሰማቸዋል። ያ ደስታ ወስዶ ጎት ሰቱ ይከታቸዋል። የእሳት እራቶች እሳቱ ነው የሚበላቸው። የእግዚአብሔር ፍቅር ልክ እነዚህ ነው። እግዚአብሔር ዙሪያ መዞር አለብን። ነጸብራቁ ላያችን ሊበራ ይገባል። ሙቀቱ ሊሰማን ይገባል። እኛ ከራሳችን መጥፋት አለብን። ትክክለኛ እግዚአብሔር ሰውነት ይወላችሁ። ከራሳችን ጠፍተን እግዚአብሔር ውስጥ መገኘታችን ነው። የሳትራቷ ራቷ እሳት ውስጥ ነው የምትገኘው። በቃ ይሄኛው የሚበላ እሳት አይደለም። እኛን የሚያደን እሳት ነው፣ የህይወት እሳት ነው። ለማያምኑ ነው። እኛን ግን የሚያኖር እሳት ነው። እሱን የሚያስመስልን በጸጋ ክርስቶስ መስለ የምንኖርበት እሳት ነው። እግዚአብሔር ውስጥ የምንገኝበት እሳት ነው። ልቡ ውስጥ ምንገባበት፣ ፍቅር ውስጥ የምንገባበት፣ ክንፍ ውስጥ ምንገባበት እሳት ነው። እንዴ መዝሙራ ዳዊት ላይ ዘጠና አንደኛው ምዕራፍ ላይ ምንድን ነው የሚለው? በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። አምላክ ጥላ ውስጥ መኖር እሳት ውስጥ መኖር ማለት ነው። አምላክ ጥላ ውስጥ መኖር በልዑል በክንፎች በታች ይተማምናል። የእግዚአብሔር አክናፋት ክንፎች እሳት ናቸው። እሳት ውስጥ መኖር ነው። ያ እሳት የሚበላ እሳት አይደለም፣ የሚጠብቅ እሳት፣ የሚከልል እሳት፣ የሚታደግ እሳት፣ ጠላትን የማያቀርብ እሳት እኛም በታላቅ ትልቅ አስገራሚና ዘላለማዊ ፍቅርና ተመስጦስ የሚከተን እሳት ነው። አያችሁ፣ ወደዛ እሳት ግን ለመምጣት እሳቱን ግን መዞር ያስፈልጋል። ደጅ መጥናት ያስፈልጋል። አምላኬ አምላኬ ማለት ያስፈልጋል። ስሙን ኢየሱስን መጣት ያስፈልጋል። አብን መንፈስ ቅዱስን መውደድ ያስፈልጋል። የአምላካችን ፊት ሊርበን ያስፈልገኛል። እግዚአብሔር ኦክስጅን ከሚያስፈልገን በላይ እግዚአብሔር ያስፈልገናል። ኦክስጅን የሚያስፈልገን ለሰማንያ ዓመት ነው። እግዚአብሔር ግን የዘላለም አምላካችን ነው። ስለዚህ ከእግዚአብሔር ጋር በመኖር መደነቅ የሚባል ውስጥ መግባት አለብን። እግዚአብሔር ልጆች፣ አንዳንዴ እስቲ በህይወታች ውስጥ ተመልከቱ። ታመን ታመን፣ ስንነሳ በሆስፒታል ገብተን ወይ ጸበል ቦታ ሄደን በጣም ነው የሚገርመን አይደል? ተፍታምም የስንት ዓመት ምግብ እምቢ ብሎኝ ሰውነቴ ከስቶ እንዲህ ካንሰር ተብዬ ኤች አይ ቪ ተብዬ ነገር ተብዬ ብለን ከባድ ከባድ ኬዞችን ጠቅስና እግዚአብሔር ግን ፈወሰኝ ብለን መዳናችንን ያስገርመናል። እኛ መታመማችን እና መዳናችንን ካስገረመን መታመሙና ማዳኑ ለምንድን ነው የማያስገርመን? የክርስቶስ ህማም በህመማችን ውስጥ ለምንድን ነው የማይሰማን? እንደዛ ነው መሆን ያለበት። ህይወትን ከመለኮታዊ ፍቅሩና ክብሩ ጋር ማጠጋጋት። ታመሜ ከሆነ ህማሙን ማሰብ፣ ህማሙን ማሰብ። የሚገርማችሁ አንድ በጣም በጣም ወዳጅ ነበረኝ፣ መወደው ሰው ነበረ፣ እና ብዙም አገለግለው ነበር በተለያየ መንገድ። ታናሽ ነው ግን የሆነ ቀን የሆነ ቀን ጠላት የሚያደርገውን ነገር ሲያደርግ አየሁት። በቃ ሲከዳኝ፣ ማለት ነው ሲከዳኝ ማለት ሲወጋኝ ሊወጋኝ ሲዘጋጅ የምሰብከው ማገለገለው አምላክ ስለሚጠብቀኝ አልተወጋሁም፣ ግን ሊወጋኝ ሲዘጋጅ አገኘሁት። ከዛ በጣም ተደነኩ። ብዙ ጊዜ ሊያነ ሰው ያጋጥመኝ ያቅም በህይወቴ እና እንደዚህ ያነሳው ሰው ይሄ ሰው ሲያጋጥመኝ ቀጥታ ከክርስቶስ ማም ጋር አገናኝሁት እና እከዚህ ቀደም ተናግሬው ያውቃለሁ የጌታችን ህመም መስቀል ላይ በቸንከሩ በጀራፍ መገረፉ ብቻ ከመስራኩ ተሳስታችኋል። እንድትደነቅ ያደረገ ነገር ምንድነው? ይሄው በጣም የምወደው ልቤ ውስጥ በከፍተኛ ፍቅር የምወደው ሰው ሊወጋኝ ሲመጣ ሳየው፣ ይሁዳና ክርስቶስ ትዝ አሉኝ። ጌታ ያሳዝነ፣ ይሁዳ ሸጠው ስሙ አሳልፎ ሰጠው ሲባል ገባኝ። አያችሁ፣ መደነቅ አለብን። እኛ በሚደርስብን ነገር አንጻራዊ አድርገን የጌታችንን ነገር ማሰብ ታመን ቆስለን ከሆነ ቁስሎ ሊታሰበን ይገባል። አንተ ለን የመስቀል ላይ የተሰቀልከው ቁስል ይሄ ነው አይደል እንዴት ቻልከው ማለት በደቡ ተይዘ እውያለን ምናደር ከሆነ ያን የመስቀል ላይ ጣር ጩኸት ማዳመጥ እንድንችል ያግዘናል። ምን እንደነቀበት ምክንያት ነው። ያ እንጀራ ተቸግረን ተርበን ቢሆን የጌታን ስደት የእመቤታችንን ስደት ማሰብ አለብን። ሰው ሀገር ሄዳችሁ ምግብ የማትበሉ እህቶች አላችሁ። ምግብ የማይሰጣችሁ በሞላ ቤት ውስጥ በአሕዛብ ቤት እንጀራ የምትከለከሉ አላችሁ። የእናታችሁን የድንግልን፣ የእመቤታችንን ስደት ማሰቢያ አርጉት በየመንገዱ ስትለምን በግብፅ በረሃ አንቺን የመሰልሽ ያሉ ሰደባት፣ ያንጓጥጣት እነዛን ሴቶች አስቡ። ያን የልቧን ሐዘን አስቡ። ሐዘኗን ተካፈላችሁ የጌታችሁን ስደት ተካፈላችሁ ማለት ነው። አያችሁ፣ መገረምን ከእግዚአብሔር ጋር እያገናኙ መደነቅ ስሜቱን መካፈል የእግዚአብሔር ስሜት እንዲሰማን መሆን ያስፈልጋል። ለምን? እኛ የእግዚአብሔር ልጆች ነን፣ እንደምታውቁት ነው። ሕፃን ልጅና እናት በሆርሞን አማካኝነት ይገናኛሉ። በቃ ይተዋወቃሉ። በጠረን ነው የሚያውቃት፣ በድምፅ ነው የሚያውቃት፣ በትንፋሿ ነው የሚያውቃት፣ በደመ ነፍሱ ነው የሚያውቃት። ይሄ የእናትና የልጅ ግንኙነት ሚስጥር የእኛና የእግዚአብሔር ግንኙነት ሚስጥር ነው እኛ ስንታመም ያማዋል፣ ይሰማዋል። ስንቸግር ያዝንለናል በውሳኔያችን አጉል መንገድ ላይ ስንወጣ ያውቃል፣ ያዝንልናል። ሲያሳድዱ ሊገሉን ሲፈልጉ ስለምን ታሳድደኛለህ ሳኦል ሳኦል ብሎ መቶ ተገልጦ አሳዳጆችን ይገሰጻል። ለምን ያማዋል፣ እሱ የእኛን ስሜት ያውቃል። ብራን ጸሐፊም በድካማችን የሚላራ ካና ታለቃ ሰማይ ላይ ያለን ይለ ግን እኛስ የእሱን ስሜት እንረዳለን ወይ ስንወድ የእሱን ፍቅር መረዳል ልጆቻችንን ስንወድ ስሜቱ መርዳት ስናጠባ ስንመግብ የጌታን ፍቅር ማየት ውዱን ማየት እኛን የሚመግብበት የሚሸከምበት ነገር እንዴት እንደሆነ፣ ትዳር አጋርሽን ስትሸከሚ ስትታገሽ፣ ልጆችን ስትታገስ፣ ጓደኞችን ስታገስ ትዕግስቱን ማየት ወይ ጌታዬ፣ እኔን የቻልክበት ትዕግስት ማለት መደነቅ። ምንም እንዳልተፈጠረ ነገር ስሜት አልባ ሆኖ መኖር፣ እግዚአብሔርን አልባወቅንም። የእግዚአብሔር ስሜት እኛ ውስጥ ሊገባብን ሊሰማን ይገባል። እኔ ልንገራችሁ፣ ምናገሩ ነገር ምናልባት ከንግግር አንጻር ህግ ወጥ ሊሆን ይችላል፣ ህግ ወጥ ሊሆን ይችላል። እውነት ግን አድርጌ ልንገራችሁ፣ እግዚአብሔር እንደ ሰው ሊያሳዝነን ይገባል፣ እንደ ሰው ልናዝንለት ይገባል። ብቸኛ ተስፋችን ነው። ብቸኛ ማምለጫ፣ መጠበቂያ፣ መሸሸጋችን ብቸኛው ተስፋችን። ብቸኛውን ተስፋችን ኢግኖር አድርገን ምኖር አይገባውም። ስሜቱን ልንጋራ ይገባል። ስንወድ መውደዱን፣ ስናዝን ሐዘኑን፣ ስንታገስ ትዕግስቱን፣ ስንታመም ህማሙን እያሰብን ምንደነቃለን። ስንቸገር ጥሙን፣ መስቀል ላይ፣ ስደት ላይ የእሱና የእናቱን ስደት ማሰብ ሰው ሲከዳን ይሁዳን እናሱ ማሰብ፣ ወይ ጌታ ልካ እንዲህ የተወጋው ማለት በጥበብ ላችሁ በጥበብ ቤትን መስራት ልባም ሴት ቤቷ ትሰራለች። ልባማ ሴት መሆን ቤትን መስራት ራስን ህይወትን ከእግዚአብሔር ጋር እያገናኙ የተረዱ በፍቅር እግዚአብሔር መንደድ ወደ ዘላለም አባት መጠጋት ለክብሩ ለፍቅሩ እውቅና መስጠት ዋጋ መስጠት መደነቅ መገረም፣ ያስፈልግ። ይገርመኛል፣ ስሜታችን በሰይጣን ምን ያህል አቢዙነ ተደረገ። መበረከት ነገር መመለከትበት ነገር ልንገራችሁ፣ በአንድ ጉዳይ ላይ በጣም በከፍተኛ ሁኔታ ጸለይኩኝ። አንድ መፈልገው ነገር ነበር እና እግዚአብሔር ሰማኝ፣ ወዲያውኑ ይሰማኝ ያ ነገር ተስተካከለ። ይገርማል። እግዚአብሔር ይሄን ነው ያልኩት። አመሰግናለሁ አላልኩም። ለመጸለይ ግን በፊቱ ቆሜያለሁ። ለማመስገን አልቆምኩ፣ ወደ በረሳሁት በቃ፣ እግዚአብሔር ይገርማል፣ ይገርማል ተብሎ ብቻ ግን የሚረሳ አምላክ አይደለም እግዚአብሔር። መገረም፣ መደነቅ፣ ማመስገን፣ መዘመር በዛ ጉዳይ ላይ ነበርብኝ። ምን ያህል ተመልከው ሀሳባችን እንደተሰረቀ ለጥያቄውን ቸኩላለን፣ ለመልሱ ግን ምስጋና እናመጣ እንደ ዘጠኙ ለምጻሞች ከተፈወስን በኋላ ወደ ቤታችን፣ እውቅና መከልከል፣ አድናቆት መከልከል ሰውን አድናቂንን እያለን በየመንገዱ አላስኬድያንን፣ የሰማይ አምላክ የሕይወታችን ረዳት አንድ ቀን አድንቀኑ ማናቀ መስተካከል አለብን፣ ከእኔ ጀምረው። የሰማነውን በልባችን ይጻፍልን። እግዚአብሔር መንፈስ ቅዱስ ይባርካችሁ። ቅድም ያሳሰብኩትን የካህኑን የቅድስት ሀገር ጉዞ ማሳሰቢያ አትርሱ። ኮሜንት ላይ ካጋችሁ ስለመጡት ዘራችሁን እግዚአብሔር ይባርክ። የእግዚአብሔር ቸርነት፣ የእናታችን የእመቤታችን ንሬት በረከት፣ የመላእክት ጥበቃ አብሮን ይሁን። ቀሲስ አሸናፊ ገሩ ማርያም ነኝ። ሰላም